ሰላም ጤና ይስጥልን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ተከታታዮች የዜና ቤተክርስቲያን ነው። ከዜናዎቹ ጋር አብሬያቸው የምቆየው ሰናይት ባንተ ነኝ። የብዙኃን ማርያም ክብረ በዓል በአዲስ አበባ ሀገረ ስብከት በብሔረ ጽጌ መካነ ሰላም ቅድስት ድንግል ማርያም ቤተ ክርስቲያን በድምቀት ተከብሯል። መላከ አሚን ቀሲስ መስፍን ገብረ ጻድቅ በአዲስ አበባ ሀገረ ስብከት የብሔረ ጽጌ መካነ ሰላም ቅድስት ድንግል ማርያም ቤተ ክርስቲያን ዓመታዊ የመቤታችን ክብረ በዓል ወይም ብዙኃን ማርያም በድምቀት የተከበረ ሲሆን ታቦተ ሕጉ ከመንበረው ክብሩ ወጥቶ ዑደት በማድረግ ሕዝቡን ከባረከ በኋላ የደብሩ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት የያሬዳዊ ዜማ አቅርበዋል። በመቀጠልም የደብሩ ሰንበት ትምህርት ቤት ዘማሪያን በያሬዳዊ ዝማሬ አገልግለዋል። በክብረ በዓሉ ላይ የደብሩ አስተዳዳሪ መልአከ ገነት አብተወልድ ተገኝ፣ የደብሩ ዋና ጸሐፊ ሊቀ ኅሩያን ዳዊት ኃይለ ሚካኤል፣ የአዲስ አበባ ገዳማትና አድባራት አስተዳዳሪዎች፣ በርካታ ምእመናንና ምእመናት በመገኘት የበረከቱ ተካፋይ ሆነዋል። ዕለቱን በማስመልከት ትምህርት ወንጌል የሰጡት መጋቢ አዲስ ሊቀጠበብ ተማረ የአስኮ ደብረ ገነት ስብከተ ወንጌል ኃላፊ ሲሆን በመስቀሉ ሰላምን ምሕረትን ያገኘንበት ግማደ መስቀሉ ግሼን ደብረ ከርቤ ያረፈበት ዕለት ነው በማለት በትምህርታቸው ገልጸዋል። የደብሩ አስተዳዳሪ መላከ ገነት ሀብተወልድ ተገኝ በበኩላቸው አባታዊ መልእክት ያስተላለፉ ሲሆን የደብሩ የአስተዳደር ሕንጻ ጽሕፈት ቤት በብፁዓን አባቶች በእናንተ ተሳትፎ በመመረቁ እንኳን ደስ አላችሁ ብለዋል። ለመስቀሉ በዓል ለመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል እንዲሁም ከሊቅ እስከ ደቂቅ ሁላችሁም ኢትዮጵያውያን ኢትዮጵያውያት ክርስቲያኖች ለተሳተፋችሁበት፣ አሻራችሁን ላሳረፋችሁበት ፊት ለፊት ለሚገኘው ሕንጻ ምርቃት ዕለት እንኳን በሰላም አደረሳችሁ። ያደረሰን ለዚህ አበቃን አምላካችንን እንድታመሰግኑ ጠይቃችኋለሁ። ይህ ሕንጻ አንድ ዓመት ከአስር ወራቶችን ፈጅቶ በእናንተው ያለምንም ውጣ ውረድ በደስታ ደስ እያላችሁ በእውነት በተግባባ በተናበበ መልኩ ሰርተን ለምርቃት ዕለት በቅቷል። በድጋሚ እንኳን ደስ አላችሁ። በተጨማሪም ደብሩ የተለያዩ የልመት ስራዎችን አቅደው በመስራት ላይ እንደሚገኝም ጠቅሰዋል። ይሄ መነሻ ነው። እዚህ ውስጥ ሆነን እናንተን የምንታዘዝበት የምናገለግልበት ስርዓተ ቤተ ክርስቲያንም መጠበቅ ስላለበት በምስራቅ ቤተልሔም መስቀል ቤት፣ ዕቃ ቤት፣ ግብር ቤት ነው የሚፈቀደው ወይም የሚሰራው። በምስራቅ ደግሞ ደጀ ሰላም፣ ጽሕፈት ቤት የመሳሰሉት ይሰራሉ። ስለዚህ ይህ ቀኖና ቤተ ክርስቲያንን የጠበቀ እናንተ በቅዳሴ ሰዓት ቅዳሴ አቋርጣችሁ ወደዛ የማትሄዱበት በዚሁ በቅርብ የምትስተናገዱበት የጽህፈት ቤት ሰራተኞች የሚሰሩበት ነው። እዚህ ላይ ሆነን አሁን ለአካባቢው የሚጠቅም ኢኮኖሚያዊ፣ ማህበራዊ ትውልድን የሚቀርጽ ትውልድን የሚጠቅም ተተኪው ትውልድ በእመቤታችን በቅድስት ድንግል ማርያም በብሔረ ጽጌ መካነ ሰላም ቅድስት ማርያም ቤተ ክርስቲያን መንፈሳዊውንም ዘመናዊውንም ትምህርት እንድማሩ በማሰብ አንደኛና ሁለተኛ ደረጃ ትምህርት ቤቶች ከቅርብ ጊዜያቶች በኋላ ይጀመራሉ። የሰንበት ትምህርት ቤት ሕንፃ እያያችሁት ነው፣ እየገሰገሰ ነው። ከዚያ ቀጥሎ አንድ ሕንፃ አለ እየተሰራ ነው። ሁላችሁም እስካሁን እንደምታደርጉት ሁሉ እስካሁን ያደረጋችሁትን ድጋፍ አሁንም ተጠናክራችሁ እንድትቀጥሉ ቤተ ክርስቲያን ትልማ፣ ቤተ ክርስቲያን ትደግ፣ ቤተ ክርስቲያን ደስ ይበላት። አሁን ዛሬ ግቢው በማማሩ ማን ደስ አለው? ማን ደስ አለው? እኛ ደስ አለን። እኛ ደስ ብሎን ፈጣሪን ስናመሰግን፣ ደስ ብሎን ስንጸልይ እግዚአብሔር ደስ ይለዋል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ልዩ ልዩ ስጦታ የሰጣችሁ በጉልበታችሁ በሀብታችሁ በእውቀታችሁ ሁሉንም ልማት ስራዎች እንድጠናቀቁ እንድሰሩ ያደረጋችሁ ሁሉ ባወጣችሁ ትጽፍ ድርብ በረከት በቤታችሁ ይግባ። ድንግል ማርያም ትባርካችሁ። በመጨረሻም በአባቶች ብሯኬና ቃለ ምዕዳን ታቦተ ሕጉ ወደ መንበረ ክብሩ ገብቶ የበዓሉ ፍጻሜ ሆነዋል። መስከረም 21 ቀን የሚከበረው የእመቤታችን ቅድስት ድንግል ማርያም በዓል ግማደ መስቀሉ ወደ ግሸን ደብረ ከርቤ የገባበትና 318ቱ ሊቃውንት ሃይማኖት ለማጽናት ጉባኤ የጀመሩበት እለት መሆኑ ተገለጸ። ሙልቀን ሐሰን መስከረም 21 ቀን የሚከበረው የእመቤታችን ቅድስት ድንግል ማርያም ክብረ በዓል ብዙኃን ማርያም በመባል ይታወቃል። ታዲያ ይህ ታላቅ በዓል ይህንን ስያሜ ያገኘበት ስለ ሁለት አበይት ምክንያቶች እንደሆነ ሊቃውንት ይመሰክራሉ። ዓመታዊ በዓል የሚከበርበት ምክንያት በጻድቁ በንጉሱ በቆስተንጢኖስ አማካኝነት ያው የቤተክርስቲያን ሊቃውንት ተሰባስበው ሃይማኖትን ሲመልሱ አዋጅን ባወጀ ሰዓት ንጉሱ ያው ሊቃውንት እንዲሰበሰቡ ነው የመጀመሪያ ዓላማ ያደረገ ሃይማኖቱን ለማወቅና ለመረዳት ከማዚያ ማርያም ጀምሮ ነው አዋጁ የተነገረ። አሁን የመስከረም ማርያም ግንኙነት አድርገው አሬዎስን ለማውገዝ ጉባኤ የጀመሩበት ዕለት ነው። ዛሬ ሁላቸውም ተገናኝተው በአንድ ላይ ደካማውም ጠንካራውም ሁሉም ተሰባስቦ በዛሬው ከዚህ ከተነገረው የአዋጅ ቦታ ላይ የተገናኙበት ቦታ ነው። እና በዚህ አማካኝነት ያው ቀኑም የመቤታችን ቀን ስለሆነ ብዙ ሊቃውንትም ስለተሰበሰቡበት ብዙኃን ተብራ የምትጠራበት ብዙኃን ማርያም የምትባልበት በዚህ አማካኝነት ነው። በዚህ ሃይማኖታዊ ክብረ በዓል ላይ ምእመናን ወደ ተለያዩ ስፍራ ለበረከት ይጓዛሉ። ከነዚህም ቦታዎች መካከል ግሽን አንዱ ሲሆን ለዓለም ድነት የተፈጸመበት ቦታ የመስቀሉ ማረፊያ የሆነው የቃል ኪዳኑ ተካፋይ ለመሆን ሕዝበ ክርስቲያኑ ወደ ግሽን የሚያቀናበት ሲሆን ይህንን ታላቅ ሃይማኖታዊ በዓል ስናከብር የተሰጠንን ቃል ኪዳን እያሰብን ማክበር እንደሚገባ ተገልጿል። የግሸን በዓል ሲነሳ የመስቀል ጥንተ አመጣጡም መሠረታዊ ነው ግሸን ደብረ ከርቤ ያው ታላቅ ቦታ እንደመሆኑ የመጨረሻውን የመስቀል ማረፊያ መሆን ይችላለች ማለት ነው። ከዛ በፊት ግን አፄ ዘርዓ ያዕቆብ መስቀሉን ከኢየሩሳሌም፣ ከግብጽ ተቀብለው ከመጡ በኋላ ያው በየቦታው መስቀለኛ ቦታ በመፈለግ የተለያዩ ቦታዎችን እንደ መናገሻ፣ እንዲሁም ደግሞ እንደ እንጦጦ ኪዳነ ምሕረት፣ ደብረ ብርሃንም፣ አንሳስ ኪዳነ ምሕረት የሚባሉ ቦታዎች በተለየ መልኩ እንደዚህ አይነት ይጠቀሳሉ። ከዚህ በኋላ ግን ከአንሳስ ማርያም አንሳ መስቀሌን አነብር በመስቀሌ በሚለው ቃል መሰረት ቀጥታ ወደ ግሸን እዘው እንዲጓዙ ሆኗል ማለት ነው። አጼ ዘርዓ ያዕቆብ በዚህም ጉዟቸው መስከረም 17 ቀን ግሸን ተራራ ላይ እንደደረሱ ይነገራል እና እሳቸውም ከዚህ በመድረሳቸው በጣም ተደስተው ባሉ ለአምስት ቀናት በተከታታይ እንዲከበር አዋጅ ነግረዋል እና ከመስከረም 17 ጀምሮ እስከ መስከረም 21 እስከ እመቤታችን ቀን ማለት ነው። በዓሉ በደማቅ ሁኔታ ሲከበር የሰንብቷል ማለት ነውና በዚህ አማካኝነት የሀገራችን ሕዝብ የኢትዮጵያ ሕዝብ ይሄ ትል ታላቅ የዓለም ድነት የተፈጸመበት የመስቀል ማረፊያ ወደ ሆነው ቦታ የእመቤታችንም ቃል ኪዳን ከዛ ሄዶ ያንን ቃል ኪዳን የተሳተፈ ከኃጢአት ንጹህ እንደሚሆንና ኃጢአቱ እንደሚሰራ የለስ ሲለሚ ነገር በቃል ኪዳኑ መሰረት ሁሉም ይህንን በረከት ለማግኘት ወደዛ ተጓዥ ይሆናል ማለት ነው። ግሸን ሲከድ ብዙ የምናስባቸው ነገር አሉ። አንደኛው እንደተናገር ነው ቅዱስ መስቀሉ ነው ለአለም ድነት ሊሆን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት። አሁን ደግሞ ኢትዮጵያን ለመቀደስና ለመባረክ በእግዚአብሔር ቸርነት በጻድቁ አጼ ዘርዓ ያዕቆብ አማካኝነት ወደ ሀገራችን እንዲገባ ሆኗልና ይሄ ደስታ ይሰማናል። እንዲሁም ደግሞ ወደዛ ቦታ ስንሄድ ኃጢአታችን ይሰረየልናል። ያን ቦታ የረገጠ ቀራንዮውን እንደረገጠ፣ ጎልጎታ እንደረገጠ ነው ተብሎ ነው የሚታምነውና በዚህ በሙሉ እምነት የሄደ ሁለተኛ ክርስቶስን ከሰራው ኃጢአት ተመልሶ ያልበደለ ይሄ የኃጢአት ስርየት አገኛለሁ ብሎ ለመባረክ፣ የዚህ የኃጢአት ሸክምን ለማራገፍ ይህንን እያመነ ነው የሚሄደው። ቃለ ከዳኑም የሚለው እንደዚህ ስለሆነ ሁላችንም በንጹህ ልቦና ሆነን ያሰብነውን ክፉ ሐሳብ ትተን መልካሙን ሐሳብ እያሰብን ያው ወደዛ ቅዱስ ቦታ ሄደን እንድንባረክ እግዚአብሔር ፈቃድ እንዲሆንልን ማሳሰብ እወዳለሁ። በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ አረርቲ ማርያም ቤተ ክርስቲያን በመጠናቀቅ ላይ ያለው ሕንፃ ርብራብ በመደርመሱ ከፍተኛ ጉዳት መድረሱ ተገለጸ። እስካሁን ድረስ የጉዳቱ መጠን እንዳልታወቀም የሀገረ ስብከቱ ዋና ስራ አስኪያጅ መጋቤ ሐዲስ ነቃ ጥበብ አባቡ ገልጸዋል። ተጨማሪ ዘገባ አለን። በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ አረርቲ ማርያም ቤተ ክርስቲያን የእመቤታችን ቅድስት ድንግል ማርያምን ዓመታዊ ክብረ በዓል ለማክበር የተገኙ ምዕመናን በመጠናቀቅ ላይ ያለ ህንፃ ቤተ ክርስቲያን በመጎብኘት ላይ ሳሉ እርብራቡ በመደርመሱ የበርካታ ምዕመናን ሕይወት ሊያልፍ ችሏል። የሀገረ ስብከቱ ዋና ስራ አስኪያጅ መጋቤ ሐዲስ ቀሲስ ነቃ ጥበብ አባቡ አደጋው የተከሰተው ማለዳ እንደሆነ እና እስካሁን ድረስ የአደጋውን መጠን ማወቅ እንዳልተቻለ ገልጸዋል። በውስጥ ያለው ለፊኒሽንግ የተረበረበው እንጨት ነው እንዳለ የተደረመሰው። እንግዲህ እስካሁን ድረስ በውል የሞቱ ወገኖችና አደረጋ የደረሰባቸው አልተለዩም። ገና እየለዩ ነው። ግን ያው ከፍተኛ ሰው ሕይወታቸው እንዳለፈ እና እንዲሁም በርካታ ሰዎች እንደተጎዱ ነው የሚነግሩን። እንግዲህ ምንም ማድረግ አይቻልም። እንግዲህ ያው እግዚአብሔር መቼሳ እንዲህ ያለው ይሆናል እና በጣም በጣም ሀገረ ስብከታችን በጣም ነው ያዘ ነው። በጣም ግዙፍ እንደሆነ የገለጹት ርብራብ ከአቅም በላይ የሆነ የሕዝብ ቁጥር እንደነበረበት ከስፍራው መረጃ ደርሶኛል ያሉት ስራ አስኪያጁ ሀገረ ስብከታቸው የተሰማውን ጥልቅ ሐዘን ገልጸው በሕይወተ ስጋ ለተለዩ ወገኖች እግዚአብሔር ነፍሳቸውን በአጸደገነት እንዲያኖር ተመኝተዋል። ጉዳት ለደረሰባቸው ወገኖችም ምሕረትን እንዲሰጣቸው ተመኝተዋል። ርብራብ በጣም ግዙፍ ነው። ውስጡ የስዕል እየተሰራ ነው ሆነ ሴት እንዲሰራ ላይ ነው። ስዕሉን ለመጎብኘት ነው በውስጥ ላይ ከካናቱ ጀምሮ ስዕሉን ለመጎብኘት እንዳለ እንግዲህ ሰው ከአቅም በላይ እንደገባ ነው እንግዲህ የሚጠቁሙኝ። ምን እናደርጋለን እንግዲህ እግዚአብሔር ያላሰብነው ሆኗል። ሀገር ስከታችን በጣም በጣም አዝኗል። የሞቱ ወገኖቻችን እግዚአብሔር እንዲምርልን የተጎዱትንም እንዲጠግንልን ነው እንግዲህ የምንማጸነው፣ ሌላ ምንም ማለት አይቻልም። በመንበረ ፓትርያርክ ጠቅላይ ቤተ ክህነት በአስተዳደር መምሪያና በተለያዩ ከፍተኛ የስራ መደቦች ለረጅም ዓመታት ሲያገለግሉ የቆዩት መጋቤ ሥርዓት ሁንዴሳ ጎሴ መስከረም 20 ቀን አርፈዋል። ሥርዓተ ቀብራቸውም መስከረም 21 ቀን 2018 ዓ ም በመንበረ ጸባዖት ቅድስት ስላሴ ካቴድራል ተፈጽሟል። መምህር አቤላ ሰፋ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ከአስተዳደር መምሪያ ጀምሮ በተለያዩ ከፍተኛ የሥራ መደቦች ለረጅም ዓመታት ቤተ ክርስቲያንን ሲያገለግሉ የቆዩት መጋቤ ሥርዓት ሁንዴሳ ጎሴ ሥርዓተ ቀብር፣ ብፁ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ የምስካዬ ሕዙናን መድኃኔ ዓለም ገዳም የበላይ ኃላፊ ብፁዕ አቡነ ህርያቆስ የአዲስ አበባና ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳት ሊቀ ትጉሃን ቀሲስ ታጋይ ታደለ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የመንበረ ፓትርያርክ ጠቅላይ ቤተ ክነት ልዩ ልዩ የመምሪያና የድርጅት ኃላፊዎችና ሠራተኞች እንዲሁም ቤተሰቦቻቸው በተገኙበት ተፈጽሟል። መጋቢ ሥርዓት ሁንዴሳ ጎሴ ከአባታቸው ጎሴ ዋጮና ከእናታቸው መሳይቷ አመያ በ1961 ዓ.ም በቀድሞ አጠራር በወለጋ ክፍለ ሀገር ጊምቢ አውራጃ በአይራ ወረዳ አይራ ከተማ ልዩ ቦታው ቅድስት ማርያም አካባቢ የተወለዱ ሲሆን ከጥቅምት 1 1986 ዓ ም ጀምሮ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ተቀጥረው ሕይወታቸው እስካለፈበት ጊዜ ድረስ በተለያዩ የሥራ ዘርፎች ማገልገላቸው በሕይወት ታሪካቸው ተገልጿል። በሥርዓተ ቀብሩ መርሃ ግብር ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪዞኖች አህጉረ ስብከት ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት ትምህርተ ወንጌል ሰጥተዋል። ለሚሄዱ ሰዎች ለምንሸኛቸው ሰዎች አዎ፣ ያሳዝናሉ። ከኛ ተለይተው ስለሄዱ እኛ እናዝናለን። እነርሱ ግን ወደ እግዚአብሔር፣ ወደ አምላካቸው፣ ወደ ፈጣሪያቸው ወደማይቀርበት ሄደዋል። ለእነርሱ በእግዚአብሔር ዘንድ ደስታ ለነሱም በነፍሳቸው በርኮ አድርገው እንደ ህጉ ሄደው ተነሳ ተመላልሰው ወደዛ ከሄዱ ወደ እግዚአብሔር ደስታ ወደ መላእክት ዝማሬ ወደ ቅዱሳን ምስጋና ነው የሚሄዱት። በጽዋ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክነት ዋና ስራ አስኪያጅ መጋቤ ስርዓት ሁንዴሳ ጎሴ በአገልግሎት ዘመናቸው ቤተ ክርስቲያንን በትጋት ማገልገላቸውን ገልጸው እግዚአብሔር እስኪጠራቸው በጎ ስራ ሲሰሩ የቆዩ ትሁት አባት ነበሩ ብለዋል። መጋቤ ስርዓት ወንዴሳ በዚህ በጠቅላይ መንበረ ፓትሪክ ጠቅላይ ቤተ ክህነት ለረጅም ዓመታት ሲያገለግሉ የቆዩ በተለያዩ መምሪያዎች ተቀያይረው በአስተዳደር በትንሳኤ ማሳተሚያ በቤቶች በብዙ ቦታዎች ተቀያይሮ ብዙ ስራ የሰሩ ታላቅ ወንድም ናቸው። በጣም ትሕትና ያላቸው ሰውን የሚያከብሩ ደግ ርኅሩኅ፣ ትሁት የሆኑ ወንድም ናቸው። እንግዲህ እግዚአብሔር አምላክ ጠራቸው እንጂ ብዙ ማገልገል ይችሉ ነበረ። ቢቆዩ ኖሮ እድሜያቸው ገና ነው፣ ብዙ ማገልገል ይችሉ ነበረ። ቤተ ክርስቲያኒቷን ብዙ ማገልገል ይችሉ ነበረ። ግን እንግዲህ ውሳኔው የእግዚአብሔር ስለሆነ የወሰነው እግዚአብሔር ነው። የሰጠውም እግዚአብሔር ነው። እድሜ የሚሰጥ እግዚአብሔር ነው። መጋቤ ሥርዓት ሁንዴሳ ጎሴ በ57 ዓመታቸው ነው ከዚህ ዓለም ድካም ያረፉት። መጋቤ ሥርዓት ሁንዴሳ ጎሴ ከባለቤታቸው ወይዘሮ ጠጅቱ ኃይሉ ውርጋ ጋር ትዳር መስርተው ሁለት ወንዶችና ስድስት ሴት ልጆችን የወለዱ ሲሆን ልጆቻቸውንም የሚያስፈልጋቸውን እያሟሉ አስተምረው ለወግ ማዕረግ በማብቃት ስምንት የልጅ ልጅ አይተዋል። ኃይለ ሚካኤል ዘለእረፍት ስልጣን ወቱ እግዚአብሔር አምላክ በዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በዓታ ለማርያም ገዳም ለ64 ዓመታት ያስተማሩት ታላቁ ሊቅ መጋቤ ሐዲስ የኔታ ደምፀ አንበርብር ከዚህ ዓለም ድካም ማረፉ። መምህር ጌታቸው በቀለ መጋቢያ አዲስ የኔታ ድምፅ አንበርብር በርካታ ሊቃውንትን ያፈሩ ሲሆን ከ1954 ዓ ም ጀምሮ የሊቃውንት መፍለቂያ በሆነችው በዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በዓታ ለማርያም ገዳም የተማሩ ያስተማሩ ሊቅ ናቸው የገዳሙ አስተዳዳሪ ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት እንደተናገሩት መጋቢያ አዲስ ደምፅ አንበርብር በርካታ ሊቃውንትን ያፈሩ ታላቅ ሊቅ መሆናቸውን ገልጸዋል ክቡር ሞቱ ለጻድቅ በቅድመ እግዚአብሔር የክቡር ሰው የእግዚአብሔር ሰው አሟሟቱ በእግዚአብሔር ዘንድ የከበረ ነው እንደሚለው የኔታ ከልደታቸው ጀምሮ በቤተ እግዚአብሔር ያደጉ በቤተ እግዚአብሔር የተማሩ በቤተ እግዚአብሔር ያስተማሩ በቤተ እግዚአብሔር በምምናና የኖሩ ናቸው። እንግዲህ የተወለዱት በ1924 ዓመተ ምህረት ነው። እንግዲህ ከዛ ጊዜ ጀምሮ ገና ከትንሽነታቸው ከአምስት ዓመት ጀምሮ ከቤተሰባቸው ተለይተው ወደ ትምህርት ስፍራ ሂደዋል። የተወለዱት በዚሁ በሸዋ ክፍል ሀገር ሰሜን ሸዋ ተብሎ በሚታወቀው በደብረ ዜና ማርቆስ ገዳም አካባቢ ነው። ከዚያ ተነስተው ነው በቤተ ጉባኤ ሲማሩ ኖረው ትምህርታቸውን ያቋቋም መምህር ሆነው ወደ ታዕካ ነገሥት በዓታ ለማርያም የመጡት በ1954 ዓመተ ምሕረት እድሜያቸው ወደ 30 ዓመት አካባቢ በሚሆንበት እንደዚህ እንደደረሱ የታሪክ በዛ ግብቱ ያስረዳሉ። እዚህ የመጡት መጀመሪያ በመዘምርነት ነው። ታዕካ ነገሥት በዓታ ለማርያም ላይ ተመድበው ሲያገለግሉ የቆዩት ነገር ግን እያገለገሉ በጎን ትምህርታቸውን እየተማሩ የአዲስ ኪዳንን ትርጓሜ አደላድለው አጠናቀው ተምረው ይህንን ትርጓሜ ደግሞ ከሳቸው ከነበሩት መምህር ከተማሉ በኋላ መምህራቸው ወደ ከፍተኛ የቤተ ክርስቲያን አገልግሎት ሲጠሩ ጉባኤውን የተረከቡና አዲስ ኪዳንን ማስተማር የያዙት የኔታ ናቸው። መጋቢያ አዲስ ደምፅ አንበርብር በዚህ ስፍራ ብቻ እንግዲህ የኖሩት ከነመዘምርነታቸው ጭምር ለስርሳ አራት ዓመታት። ስልሳ አራት ዓመት ሙሉ በዚህ ስፍራ ሲማሩም ሲያስተምሩ ይልቁኑ አዲስ ኪዳን መምህር ከሆኑ በኋላ ቀን ቀን ብዙ ደቀ መዛሙርትን እያስተማሩ ማታ ደግሞ ቅዳሴ ይማሩ እንደነበረ ከየኔታ መንግስቱ ከሚባሉ ትልቅ አባት አንድ መናኝ አባት ነበሩ። እዚሁ የቅዳሴ መምህር እኔም ደርሼባቸዋለሁ። ከሳቸው ቅዳሴ ሲማሩ ቆዩ። የቅዳሴ መምህር ናቸው። የአቋቋም መምህር ናቸው። የዝማሬ መዋሲት መምህር ናቸው። የአዲስ ኪዳን መምህርናቸው ብዙ ተማሪዎችን ያፈሩ ናቸው። ብዙ ሊቃነ ጳጳሳትን፣ ሊቃውንትን፣ ምሁራንን ያፈሩ ናቸው። የገዳሙ ድጓ መምህር የሆኑት መምህር አምደ ወርቅ ስቲፋኖስም እንደገለጹት መጋቢያ አዲስ ደምጸ ከሚታወቁበት ልዩ ጸጋዎች አንዱ ትህትናቸው፣ ጸሎታቸው ነው እጅግ መናኝ፣ ጸሎተኛ፣ ታላቅ ሊቅ ናቸው ሲሉ ገልጸዋቸዋል። የኔታን ያወኳቸው ከስሳ ሁለት እዚህ አዲስ አበባ ከመግባቴ ጋር ተያይዞ ነው። ከዚያ ጋር የመምህሬም ጓደኛ፣ የቅርብ ጓደኛ ናቸው። ትውልድ አካባቢያቸውም አንድ አካባቢ ነው እና እዚያ እዚህ መርሃ ቤት ውስጥ ገረን ማርያም ትባላለች። እዚያ ዜማ በመማር ሳሉ ይታወቃሉ። ከተቀበሉን አባቶች እዚህ እኔ እንኳ የነበርኩት ያው እንጦጦ ቅዱስ ራጉኤል ቤተ ክርስቲያን ነበርና እዚህ ስንመጣ የሚያስተናግዱን እሳቸው መምህራቸው መጋቢ ሐዲስ ላይ ከማርያም ኋላ ብፁዕ አቡነ ሕርያቆስ እነሱ ነበሩና፣ ከዚያ ከስሳ ሁለት ዓመት አምረሽ ምሮ እስካሁን ድረስ አውቃቸዋለሁ። ያው ትህትና ዋና መገለጫቸው ነው። ኔታ ሁላችን ታላቅ አባት አጥተናል። ለመግለጥ እንዴት ይቸገራለሁ። እንግዳ መቀበል፣ ማስተናገድ፣ እኛን መምከር፣ ይሄ ዋና ተግባራቸው ነበርና ሊቀ ሊቃውንት ቆሞስ እንደገለጹት መጋቢ አዲስ ደምፀ መስከረም 22 ቀን 2018 ዓ ምት ሥርዓተ ቀብራቸው ከቀኑ 6 ሰዓት ብፁዓን አበው ሊቃነ ጳጳሳት፣ የገዳሙ አባቶች፣ ተማሪዎቻቸው በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል እንደሚፈጸም ገልጸዋል። ሥርዓተ ቀብራቸው እንግዲህ ቅድሚያ በጸሎት ነው። መስከረም 21 ቀን ያረፉትም ከ11 ሰዓት በኋላ ነው። መቤታችንን የወዷትም ስለነበረ ራሳቸውን ሰውተው የሚኖሩት በእሷ ቤት ስለሆነ በእለተ ቀኗ ነው ያረፉት። ዛሬ በ21 ከቅዳሴ በኋላ አስር ሰዓት ላይ አስከሬናቸው ወደ ታዕካ ነገሥት በዓታ ለማርያም ገዳም ገብቶ ሌሊት ሰዓታት እንዲሁም ማኅሌት ሲከናወን ያድራል። ሲነጋ በተለመደው ሰዓት ቅዳሴ ይቀደሳል። ከቅዳሴ በኋላ ደግሞ አደራረስ ይቆማል። ሊቃውንት ተሰባስበው እስከ ስድስት ሰዓት ባለው ከስድስት እስከ ሰባት ባለው ደግሞ በቤተ ክርስቲያኑ በገዳሙ ሊቃውንት ከሌላም ቦታ በመጡት ሊቃውንትና ምእመናን፣ ካህናት፣ ዲያቆናት ታጅቦ አስከሬ ናቸው ወደ መንበረ ጸባኦት ቅድስተ ሥላሴ ስድስት ሰዓት ጀምሮ ይደርሳል። እንግዲህ እስከ ሰባት ሰዓት ባለው እዚያ ደግሞ መራ ግብር ቃለ እግዚአብሔር ተከናውኖ ብፁዓን ሊቃነ ጳጳሳት ተገኝተው ጸሎትና ትምህርት ተሰጥተውበት ስራ ተቀብራቸው የሚፈጸመው በመንበረ ጸባዖት ቅድስት ስላሴ ካቴድራል ነው። በዚያ ነው የሚያርፉት። እዛም መድረኩ ላይ አስፈላጊው አሸኛኘት ለሊቃውንቱ በሚገባ መልኩ ተዘጋጅተው በዛ መልክ የሚጠናቀቅ ተብሎ ነው ታስቦ ያለው። መጋቢ ሐዲስ ደምፃን በድብር ከ1958 እስከ 1965 ዓ.ም ድረስ በታካ ነገስት ባታ ለማርያም ገዳም በመርጌትነት ከ1967 እስከ 68 ዓ ም በታካ ነገሥት ባታ ለማርያም ገዳም በአጋፋሪነትና በትምህርት ቤት ተቆጣጣሪነት ከ1968 እስከ 1969 ዓ ም የዳግማዊ ምኒልክ መታሰቢያ መምህራንና ቀሳውስት ማሰልጠኛ መንፈሳዊ ትምህርት ቤት ሊቀ ጉባኤ ሆነው አገልግለዋል ከ1969 ዓ ም እስከ 2018 ዓ ም በዚሁ ገዳም በአዲስ ኪዳን መምህርነት ለ49 ዓመታት ያህል አስተምረዋል በርካታ ጳጳሳትን የ44ና የገዳማት አስተዳደሪዎች የመኖር የመምሪያ ኃላፊዎችን በርካታ መምህራንን ያፈሩ ሊቅ መሆናቸው ይታወቃል። በሊቃውንቱ ኅልፈትና በክብረ በዓሉ ላይ በደረሰው አደጋ የተሰማንን ጥልቅ ሐዘን እየገለጽን ለሰዓቱ ያዘጋጀናቸው ዜናዎች የእስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን መርሃ ግብራት ጋር ችርቀ